መጀመሪያ የተጨናነክበት ያለበት ጉዳይ ያስጨንቀም ነበር። ኪያኔም ነርቨስ ሆኜ ስለነበረ የሆኑት ያሉትን ነገሮች ራሱ በትክክል እያሰብኳቸውም አይደለም ነው። ኪያኔም ያላንቺ አልችልም። አሁንም ቢሆን ተስፋ አልቆርጥም። በፍጹም ተስፋ አልቆርጥ አልችልም። ከዚህ በኋላ ደግሞ በጣም በደንብ ይችላለሁ፣ በደንብ ይችላለሁ። ይህኔው ነገር ነው አለ ቤተሰቦችን በደንብ ጠብቁት። ክያ መቅረት ይችላል። አንድ ቀን ሲቀረው ነው የሚቀረው፣ ስለ አንድ ቀን ነው። አንቺ ክያ በዚህ ደረጃ አልተራራቅንም፣ በዚህ ደረጃ አልተለያየንም። አንድ ቀን ደህና ነበርኩኝ፣ ሳላገኝህ ሰላም ነበርኩ፣ በጣም ሰላም ነበርኩ። ችግር የለውም። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። እኔ ደህና ነኝ። ሁላችሁም በጣም ተጨንቃችሁ ነበር፣ የባደረግኩት ነገር አብዛኞቻችሁ ተናዳችሁብኝ ነበር። ሁላችሁንም በጣም ማመስገን እፈልጋለሁ በዚህ አጋጣሚ ላደረጋችሁልኝ ድጋፍ፣ እንደ እህት እየተቆጣችሁኝ፣ ለምን አደረግሽ እያላችሁኝ፣ አይዞሽ እያላችሁኝ፣ ሁላችሁንም በጣም በጣም ማመስገን እፈልጋለሁ። በዚህ አጋጣሚ እና ደህንነቴ እያሳሰባችሁ ስለነበረ ሁላችሁንም ለእኔ ለተጨነቃችሁት በጣም አመሰግናለኝ። ሁላችሁንም አሁን ላይ እንግዲህ ደህና ነኝ ገና ለመሆንም እየሞከርኩ ያለሁበት ሰዓት ላይ ነኝ። ቤተሰቦች በእርግጥ በህይወቴ አደርገዋለሁ ብዬ ያላሰብኩትን ነገር ነው ያደረግኩት። እውነት ለመናገር ከሆነ ራስ መት ማጥፋት የሚባለው ነገር አደርገዋለሁ ብዬ ማላስበው ማልጠብቀው አይነት ነገር ነበር። ግን ያው አንዳንድ ጊዜ የሰው ስሜት አይታወቅም፣ ና አደረግኩት። ግን እግዚአብሔር ኑሪ ብሎ ፈቅዶልኛል ተርፌያለሁኝ። እግዚአብሔር ይመስገን። ሁላችሁንም ደግሞ አመሰግናለሁ። መትረፌ ላስደሰታችሁ አይዞሽ ስላላችሁ ከጎኔ ስለነበራችሁ ሁላችሁንም በጣም አመሰግናለሁ። እና ደግሞ አሁን እዚህ ጋር ካሜራ እንዳበራ ሌላው ነገር ደግሞ የሆነኝ ነገር አንደኛ ደህንነቴን ነው ለነግራችሁ ፈልጌ ነው። ቤተሰቦች ብዙ ሰዎች ይጨነቃችሁ ነበር እና አሁን ላይ ደህና ነኝ እግዚአብሔር ይመስገን። ከሆስፒታል ወጥቻለሁ፣ ወይም የቤት ነው ያለሁትኝ። እንግዲህ መንቀሳቀስ ጀምሬያለሁ በደንብ ደህና ነኝ። ያለበት ሁኔታ ይሄን ያህል አልጎዳኝም። መድኃኒቱ ቶሎ ስለደረሱልኝ ይሄን ያህል አልጎዳኝም። ክብር ለመድኃኒዓለም በጣም ደህና ነኝ። ሁላችሁንም አመሰግናለሁኝ። እንግዲህ አሁን ደግሞ ካሜራ ያበራሁት ምክንያት ያው በተደጋጋሚ አኑ እየደወለልኝ ነበር እና ራስ ምታት ሲሆንብኝ ስልክ አንስቼ ልት ነበር እና እየመጣ እንደሆነ ነግሮኛል ወደቤት። ያው እንግዲህ አትምጣ ብለውም መምጣቱ አይቀርም ይመጣል፣ አውቀዋለሁ ባህሪውን እና ስለሚመጣ ያው እስቲ ደግሞ ሲመጣ ምን እንደሚል እንሰማዋለሁ። እኛ አላቅም ቤት ውስጥ ነው ያለሁትኝ ቲ እንዴት እንደማደርግ አላቅም። እዚህ መጥቶ መጫጫህ የሚባለውን ነገር አልፈልገውም። አዘርንም በስንት መከራ ያስወጣት ከቤት ማለት የሆነ ቦታ ጋር ደረስ ብላ እንድትመጣ ያሳመንኳትኝና ስለዚህ እስቲ እሱ ደግሞ ቶሎ መቶ ይሄዳል ብዬ አስባለሁኝ። እና ያለን እሱ ከመጣ በኋላ በደንብ ምን ይመስለኛል ከእሱ ጋር የመጫጫህበት የምችልበት አይነት አቅም ላይ አይደለም ያለሁት እስቲ እናየዋለን። አብረን ግን ሁላችሁንም በዚህ አጋጣሚ በጣም የማመሰግነው ከጎኔ ስለነበራችሁ። አብዛኞቻችሁ ደግሞ እየተቆጣችሁኝ ነበር፣ እንዴት እንደዚህ ታደርጋለሽ ኪያ፣ እንዲህ እኮ ማድረግ አልነበረብሽም እያላችሁኝ ነበር። እና በእርግጥ እኔም በሕይወቴ እንደዚህ ያደርጋለሁ ብዬ አስቤ አላውቅም ነበር። ጭራሽ እንደዚህ አይነት ነገር የሚያደርግ ሰው ምን አይነት ሰው ነው ብዬ የማስብ አይነት ሰው ነበርኩኝ ግን ሁኔታዎች አንዳንድ ጊዜ እንደዚህ አይነት ነገር እንድታደርጉ ያስገድዳችኋል። ብዙ ነገሮች አንድ ላይ ድርምስምስ ብለው ሲመጡባችሁ የምታደርጉት ነገር ሲጠፋባችሁ፣ የሰው ሁሉ ጣት የሚቀስረው እናንተ ላይ ሲሆን አንዳንዴ ለምን ልኖር ትላላችሁ። ግን ደግሞ እኔ አንድ የምኖርላት ነገር አለኝ እናቴ አለች እና ለእሷ እኖራለሁ ለእሷ ስል መኖር አለብኝና በእርግጥ ያጠፋሁት ጥፋት ነው ይሄ በህይወት ሁሌም ቢሆን የሚጸጽተኝ ነገር ነው ማድረጌ እንደዚህ አይነት ነገር ግን ደግሞ ከዚህ በኋላ ለእናቴ ብዬ እኖራለሁ ብዬ አስባለኝ። ቤተሰቦች ከእናንተ ጋር በአዲስ መልኩ እመጣለሁ ብዬ አስባለኝ። ከዚህ ሁሉ ጥንቅት ውስጥ አብረን እንወጣለን ብዬ አስባለሁ። ቤተሰቦች ስ አኑ ደግሞ ከመጣ በኋላ እንደ ላይ ምን ይሆናል ቤተሰቦች እንግዲህ ድምፅን የሰሞት መሰለኝት እንግና ያክስቴ ልጅ አለች ቤት ውስጥ እሷ እየተቀበለችው ነው። ስ ደግሞ አብረን ምን ይሆናል ያሉትን ነገሮች እናያለን። እንግዲህ ማዘር እንደምንም ብዬሽ አስወጥቻታለሁ ከቤት። እንግዲህ ሰሳት መጣ ይወጣል ብዬ አስባለሁ። ያው ያስጠላል፣ ቤተሰብ ቤት ላይ እንደዚህ ዓይነት ነገር መሆን ስለሌለበት። ምንድን ነው ያደረግሽው? ምንድን ነው የሰማሁት? ምንድን ነው ድና ነኝ ማለት ምንድን እኔን ያ ሁሉ ነገር ስትቀባጥሪ ለእኔ ለዚህ ያ ሁሉ ነገር ስትይኝ ከርመሽ አንቺ እንደዚህ አይነት ነገር ታደርጊያለሽ? እንዴት ነው እንደዚህ አይነት ነገር ጭንቅላትሽ ውስጥ የመጣው? ደህንነት ይልጠቅ ነው የምጣው አው ደህንነት። ስለዚህ ምን ስትያስብሽ ሆኖ እንደዚህ እንዴት ነው ሆኖ ተነጋግረን ነበር አይደል? ስላለው ነገር በጠቅላላ ማውራት እንችላለን፣ መነጋገር እንችላለን። እኔ ከፈለግሽ ሊቀር ይችላል እኮ አስፈላጊ ካልሆነ ዲኤንኤውንም ተዩ። አንድ ቀን ሲቀረው እንደዚህ አትለዩ። ስለ አንድ ቀን መቅረቱ አይደለም ስለ ዲኤንኤው ጉዳይ እኮ። ይኸውልሽ፣ እኔ ነገርኩሽ፣ በመካከላችን ስለሚፈጠሩት ነገር፣ ስለ እምነቱ ጉዳይ ለምን አልነገርሽኝም? እነዛ የተፈጠሩት ነገሮች በተቅላላ አልኩሽ እንጂ ይህን ያህል ህይወትሽን ስንትምስክትበት እንድትጨናነቂ ወይም ደግሞ ሌላ ነገር እንድታስቢ አይደለም። መጨናነቂ የምታየት ልሞት ስል ነው መጀመሪያ የተጨናነክበት ያለበት ጉዳይ ያስጨንቀም ነበር። ኪዩን ም ነርቨስ ሆኜ ስለነበረ የሆኑት ያሉትን ነገሮች እራሱ በትክክል እያሰብኳቸውም አይደለም ነው። እንደዚህ የቤተሰብ ቤት ነው። እሺ አሁን ሁሉንም ነገር ተይው። እኔ ልጨቃጨቅሽም አይደለም አደለም የመጣሁት። እሺ አሁን ያለሽበት ሁኔታ እንዴት ነው? ዶክተሮቹሽ ምን አሉሽ? በጣም ደህና ነኝ። ከሆስፒታልም እያየኸኝ እኮ ነው። ለምንድን ነው ማነው ስለሆነ ለእኔ ለምንድን ነው ያልተነገረኝ? የሁሉ ነገር ሲሆን ለምንድን የሚነገረኝ ለምን ነው የሚነገረኝ? ኪያ፣ በዚህ ደረጃ አልተራራቅንም፣ በዚህ ደረጃ አልተለያየንም። አሁን አትጩ ከመንገድ ላይ ወይ ደግሞ ዝም ብታ አይደለም፣ አይደለም ከቴ ቢገባሽ ስጀመር ለምን ነው የሚነገር? አንደኛ ነገር ከአንተ ጋር ጨርሰን አለ መነጋገር፣ ወይ ደግሞ ላንተ እንዲሆናለች ለአንተ ነው ነገርሽቶ ለአንተ እንደዚህ ሆኖ ብሎ ሊነገረኝ አይገባም፣ ሊነገርህም አይገባም። ለምንድ የሚነገር በዚህ ሰዓት እንደዚህ ሆነሽ? እንዴት እንደዚህ እንዴት እንደዛ ያልኩ ምናምን ነገር ልጨቃጭቅሽ ወይም ደግሞ ኃይለ ቃል ልናገር እኔ ደህና መሆንሽን ማወቅ እፈልጋለሁ። ደህና መሆንሽን እርግጠኛ እንዴት ነው በእንደዚህ አይነት ሁኔታ? ቆይ አንቺ ለእኔ ስትቆጭኝ የፈለገ አይነት ሐሳቢ የፈለገ አይነት ነገር፣ መለያየት፣ የሀሳብ ነገር ወይም ጭቀት ውስጥ ስትሆን እንደዚህ አንተ እኮ ስለጠረጠርከኝና ራስን ስለሰምን ሆነ ምን ነገር ያደርግ ሶሳላ ራስህ ጠርጥረህ ራስ ነው ብለህ ባመንክበት ጉዳይ ነው ነገር ለመፈለገ ነገርም ቢሆ እኔ ግን፣ ሁሉም ሰው አደረገኝ ነገር ነው ነገር ለመሰለ ሁሉም ሰው ግን የፈለገ ነገር ቢሆን ከህይወትሽ የሚበልጥ ነገር እንደሌለበት ከኔ ህይወት ተመክሮ ያ ሁሉ ነገር አልፎ አብረን አለ ሆ ያ ሁሉ ነገር አልፎ ዛሬ ለዚህ ቀን አልበቃንም። በአካልን እንደዚህ ቆሜ ለማየት እኔን አልበቃሽም። ከእኔ እንዴት አትማሪም? ነገሮች እንደሚያልፉ ነገ ሌላ ቀን እንደሆነ ነገ ሌላ አዲስ ቀን እንደሚመጣ ነገ ሌላ አዲስ ሁኔታ ውስጥ እንደምንገባ። አዲስ ነገር በምንጣ ቁጥር አዲስ ግጭት ነው እንጂ የመጣው ራስን ከመካጠፋ ወዲህ እንግዲህ ደስታ የሆነ ነገር አላየሁም እኮ። ግን የፈለገ ነገር ቢሆን ማለት ነው ነው፣ ኪያ የፈለገ ነገር ቢሆን ካለኔም ከእኔም ጋር ቤተሰቦችሽ አሉ አይደል? እንደ ኪያ እኔና አንቺ ደግሞ ይህንን ነገር አልፈነው ገና የተሻለ ወደፊቶቻ የሚጠብቀን ብዙ ነገር እንዳለ ታውቂያለሽ አለ። አሁን በዛ ጉዳይ እንደዛ ነገ ነው አይደለም። ቤተሰቦችን በደንብ ጠብቁ። ዲኤንኤ ኪያ መቅረት ይችላል መቅረት ይችላል። አንድ ቀን ሲቀሩ ራስሽ ላይ እንደዚህ አይነት ሁኔታዎችን የምትወስኝ ከሆነ፣ እንደዚህ አይነት ነገሮችን የምታደርጊ ከሆነ ይሄ ዲኤንኤ ስለሚባለው ነገር እውነት ሊሆን ይችላል። ላሳቅ እኔ ይውልሽ ያለ አንቺ ምንም ነገሮች ለእኔ ምንም ምናቸው የኔ እኔ ውጤቱም እኮ አንቺ ስትኖሪ ነው አይደል እንዴ? ኪያ ከዚህ በኋላ እኔና አንተ የሚባል ነገር የለም። እኔንም አታውቀኝም አላውቅም። ይሄ የማይታሰብ ነገር የማይሆን ነገር ነው። በዚህ ሰዓት በዚህ አይነት ሁኔታ እንደዚህ ታመሽ ተኝተሽ ስለዛ ነገርም እያወራሁ ሊወቅስሽና ወይም ደግሞ እንድትወቅሽኝ አይደለም፣ ደህንነትሽን እርግጠኛ መሆን ብቻ ነው የምፈልገው። እሺ ሐኪሞች ምን አሉሽ? ጀመር እኔ እናንተ እንደዚህ አይነት ንክኪ የሚያስፈልገን አይነት ሰዎች አይደለም። ኪያ በዚህ ሰዓት እኔ ጮኬ ላውራሽ አልፈልግም። በዚህ ሰዓት ነርቨስ የሚያደርገኝን ነገር እንድትናገሪም አልፈልግም። ኪያ ምንድነው ነርቨስ የሚያደርገውን ጉዳይ እንደዚህ አይነት ነገሮችን በቃ እንድትናገሪ አልፈልግም። ተለያይተናል። እናንተ እሺ ተለያይተናል። በቃ እሺ ተለያይተናል። ደስ አለሽ? ሌላ ጊዜ እናውራበታለን። ስለ እናንቺ ጉዳይ የሚደርስ ጉዳይ የሆናል ነው ነገ ከነገ ወዲያ ቁጭ ብለን እንነጋገርባቸዋለን። የኔ እናንቺ ጉዳይ ተመልሰን በምን መልኩ መሆን እንዳለባቸው እናውራለን፣ እንነጋገራለን። ለዛ ጊዜ አለ አሁን እሺ። እንዴት ነሽ? ደህና ነኝ፣ በጣም ደህና ነኝ። ኪያ እባክሽ፣ እንደዚህ ቸልተኛ ሆነሽ እራስሽ ላይ እንዳይሽ አልፈልግም። የፈለገ ነገር መሆን ይችላል ኪያ መሆንም ካለብኝ ላደረኩት እንደዚህ ለተናገርኩሽና ላስቀየምኩሽ ለሆኑት ነገሮች በጠቅላላ እኔ ነኝ እነዚህ አይነት ነገሮች መሆን ያለብኝ ሁና ሄዱ ይደርስበታሉ ችግር የለው። የአንቺን ደህንነት ነው አሁን እርግጠኛ ስለኔ ነው። ጥሩ ነው አታስቢ ስለኔ አትጨነቂ እኔ አሁን ስላንቺ ነው ማሰንፈልገው። ኪያ አንቺ ላይ ስለሚሆነው ነገር፣ አንቺ ስለምታስቢው ነገር፣ አንቺ ስላለሽበት ነገር ነው ነው የሚያሳስበኝ አሁን ላይ። አልጋ ላይ ተኝተሽ ለኔ ጉዳይ የሚያሳስበኝ ነገር የለም። በዚህ ሁኔታ ሁኔ ስለራሴ ሁኔታ ነገ ከነገ ወዲያ እንደዚህ ይፈጠራል ስለምትናገራቸው ነገሮች አያሳዝኑኝም እኔ። ጭቅጭቅ እራሴን ያሰማኝ ነው። አንድ ቀን ደህና ነበርኩኝ ሳላገኝህ፣ ሰላም ነበርኩ በጣም ሰላም ነበር። እሺ እኮ ይሄድልሽ ችግር የለውም። ነገር ግን ከዚህም በኋላ እንደዚህ አይነት ነገሮች እንደማታደርጊ እርግጠኛ መሆን መቻል አለብኝ። እንዴት ነው ምን አገባህ ኪያ? ለምንድን ነው የሆነ አለ ተናድጄ ወይም ደግሞ የሆነ ነገር እንዲሰማኝ የምታደርጊው ምን ማለት ነው? ምን አገባ? ምን ማለት ነው? ኪያኔ እንዴት ነው? በአንቺ ጉዳይ ምን አገባ? ለባንም ይችላል። ምንም ስላልሆንኩኝ ምንም ስላልሆንኩኝ፣ እንዴት? ምንም ስላልሆንኩኝ ለአንቺ ላልሁን እችላለሁ። በዚህም ሰዓት ትላንትናም፣ ዛሬም፣ አሁን ላይም እያንዳንዱ በሚሆኑት ነገሮች ላይ እኔና አንቺም ባለውን ጉዳይ እኔና አንቺ ጋር የሚቀየር ነገር አይኖርም። እኔና አንቺ ጋር የሚባል ነገር የለም። አንተ አኑ ነህ፣ አሁን ላይ እኔ ኪያ ነኝ። አላውቅም አታውቅኝም። አሁን ላይ አሁን ላይ እኔ እንደዚህ ልሽ አልፊ ነው አቃሎ ጥሩ ጊዜ፣ መጥፎ ጊዜ ማብራን አሳልፈናል። ከዛ ባለፈ ግን እኔና አንተ ከዚህ በኋላ ከእግዚአብሔር ሰላም እንደወጭ ምንም ነገር ሊኖረን አይችልም። ድንገት ነገር የዲኤንኤ ውጤት ላይ ቁጭ ብለን በሰላም ልናወራ እንችላለን። ከዛ ባለፈ ግን አኑ፣ በፈጠረክ በፈጠረክ ልለምንክ ቢያንስ ላንድናት ልኖርላት በፈጠረክ በቃ

በማንም ነገር ስለማትደራደርብኝ የሰውን ሁሉ ወሬ ሳትሰማ ስለ እኔም ብቻ እያመንክ ስላለቅ ፍቅሬን በጣም እያዳንኩ ገደል የከተትኩ አንተ ነህ። ገደል የከተትኩ አንተ ነህ። ፍቅርህን ፍቅሬ አይደለሁም። ኪያ የተለያዩ ሰዎች እየመጡ ያልተገባ ነገር ልሽ በሕይወት ይጠብቅ የማላቃቸውን ነገሮች ባል አለሽ ባል መጥቶ የልጄ እናት ናት ክብሬ ናት ፍቅሬ ናት እያለ ነው ያለው። እሺ ምን ልበል? በዚህ በኩል ደግሞ ሰሊና በዚህ በኩል ደግሞ ፍቅር በዚህ በኩል ደግሞ ማውቃቸው ሰዎች በጠቅላላ አሁን እንደዚህ ወራ ነበር። አሁን እንደዚህ ጭንቅላቴን አጎጫበሩት። እኔም ከራሴ ጋር እንዳልሆነ አድርገውኛል። ያ ፈልጌው ያመጣሁት ነገር ላይ ሆኑ ይችላል። አሁን በዚህ ሰዓት እንደዚህ እንደዚህ ነው ብዬ ስለነዛ አይነት ኮተት ነገሮች ላስረዳሽ ወይም ደግሞ ወንትልልሽ አይደለም የመጣሁት። ፈጣሪ ያለ ተመልካቾች፣ ነገ ነው ዲኤንኤው ውጤት፣ እናንተ በደንብ ጠብቁ። ምክንያቱም አላሳፍራችሁ የዲኤንኤው ውጤት በደንብ አሳመር ራሴ ስለማውቀው ማለት ነው። ግን ይብላኝ ላንተ ያንተ ይቀኛላ ደህና መሆኔን አውቃለሁ። ከዚህ በኋላ ባትደውልልኝ ደስ ይለኛል። ብሎክ የማላደርገስ ለማከብረ ይልክ በፍጹም ይሄ ነገር ማይታሰብ ነው። እኔ ስልኬ ላይ ነው። እባክሽ እባክሽ ኪያ ተረጋጊ። ይኸውልሽ ይገባኛል እኮ ምን እስኪ ተመሳሳይ ነገር ነው ነው በቃ ይድልኝ ሰለጃይ ነው። እሺ ያለሽበት ሁኔታ ስለተናደድሽ፣ ነገሮች ስለተደራረቡብሽ ይሆናል። እርዳሻለሁ ይገባኛል። ቢገባሽ እኮ አንቺም ለኔም ነበር አንቺም ነፃ ሆነሽ ጭንቅላትሽ ቀሎች ያንቺ እውነት ነበር የሚወጣው እኮ። እኔም ቢሆን እኮ ከጥርጣሬ ወደፊት ላይ ላይ ምናምን ነገር አዝኝ ከሚሄደው ህይወት ቅልል ብሎኝ ከአንቺ ጋር ስቴብል ሆኜ የምቀጥልበትን የሆነ ሳልጠረጥርሽ አይምሮ የተረጋጉ ምንድን ነው ሁሉነገር ሰምተሀል አዳምጣሀል። እነሱ እኮ አንቺን አይተኩልኝም እኮ አይመለክትኝም አይሆኑ ልዩ አይተኩልም አምናቸዋል። ነገር ግን ስለ ማመን አይደለም ነው በቃ አንቺ ጋር አሁን እነሱ እንደዚህ እያወሩ እኔ ጋር መተው አይ፣ እንደዚህ እንደዚህ ሲሉ አንቺ እራሱ በትክክል እኔ ተረጋግቼ እየኖርኩ እያሰብኩ አንቺ ራሱ ሰላም ሆነች ትኖሪያለሽ። አዎ በደንብ ኖሪያለሽ፣ አትኖሪም ነበር። ኪያ ሁሌ የጠረጠረኝ ሆን የሆነ ነገር ይሰማው ይሆን እያልሽ እየተረበሽ ነው ትኖሪ፣ አይደለም እንደዚህ እያሰብሽ ነው ነው። አትጮ ያለው ትሬች ጥሩ ነው ላንቺም ስለነበርኩ እነዚህ ነገሮች እያደረኩ ያለሽ ዴን ነው። አንቺም እንዲቀልሽ ከማሰብ አንገልቆ አይተኸኛል። አ ደህና ነኝ። ይኸውልህ ብሎክ የማላደርግ ስለማከብረህ ነው። ከአንተ ጋር ብዙ ነገሮችን አሳልፈናል። ስለዚህ ስልኬ ላይ ብሎክ አርጊ። ካንተ ጋር መቀየው አልፈልግም ስለዚህ በተቻለ አቅም አትደውልልኝ። እኔ እናንተ ጨርሰናል። በተቻለ አቅም እንዳትደውልልኝ። እርግጠኛ ሶፊ ጋር ነው። ምን ሆነው? ነገ እንገናኛለን ወይ? አንተ እውነት አለክ። ወይኔ እውነት አለክ። ኪያ በዚህ ደረጃ እንደዚህ ድርቅ ብለሽ ግን ይኸውልሽ፣ ከዚህ በኋላ ባለው ኮሚሽን ላይ የኔ እና አንቺ ጉዳይ ነገ ከነገ ወዲያ እንደርስበታለን። ምን እናውራለን፣ ምን እንሆናለን፣ ፈጣሪ ያውቃል፣ እንደርስበታለን። አሁን ግን አንቺ እሺ፣ እያስመሰልኩም ይምሰልሽ፣ ምንም ይምሰልሽ፣ ነገር ግን ራስሽን እንድትጠብቂና ደህና እንድትሆኝ ይፈልጋሉ። ከዛ በኋላ ሁሉም ነገር እሺ። አሁን ይኸውልሽ፣ ተረጋግተሽ ዲኤንኤውም ነገ መጣ፣ ዛሬም መጣ፣ ምንም መጣ ሁሉም ነገር ይደርሳል። ግን አንቺ ደህና ከመሆንሽ ጋር ነው ዋናው ነገር። አንቺ ደህና መሆንሽን እፈልጋለሁ ኪያ። እኔም ደህና ማላደርግሽ ከሆነ ደህና እስክትሆኝ ድረስ እስከ ዲኤንኤው መተው ደግሞ ያለውን ነገር እስክናቅ ድረስ አጠገብሽ አልደርስም። ነገ ሰላም ሆኜ እመጣለሁ። ችግር የለውም አያሳስብሽ። ለዲኤንኤው የሚሆን ነገር አያሳጣኝ፣ መድሀኒዐለም አለ። ነገ በደምብ አድርጌ እመጣለሁ። ቁጭ ብዬሽ እጠብቃለሁ ስለጠየቅኝ አመሰግናለሁ። ይኸውልሽ ኪያ የምትናገሪያቸውን ነገሮች የምታስቢያቸውን ነገሮች መሆን ያለባቸው ነገሮች በጠቅላላ ከደህንነትሽ በኋላ ቀስ ብሎ ይደርሳል። አሁን ላይ ያለው እራስሽን እንድታስታሚና ተረጋግተሽ ነገሮችን ባሉበት እንድታደርጊ የጤናሽን ሁኔታ እንድታስቀድሜ ነው እምፈልገው። ላይመስልሽ ይችላል ኪያ፣ ይሄ ሁሉ ነገር ግን ስለሌላ ስለ አንቺ ነው። ይሄ ሁሉ ስለሌላ ስለ ደኔ ነው አለው ነገር በጠቅላላ ስለሆነ ልጅ ወልጄ እናት ልሆን ስለምችል ብዙ እንደዚህ አታባብለኝ እሺ

ከአኑ ጋር የተፈጠረው ነገር አሁንም ቢሆን ራሱን እንደ ትክክል እንደሆነ አድርጎ እያሰበን ያለው ና ውዝግብ ያደርጋል ያሉት ነገሮች በሙሉ ለነገሩ ጥፋተኛ እኔ ነኝ አሁንም ድረስ ያምነኛል ብዬ መጠበቅ የለብኝም። እውነት ለመናገር ከሆነና ታውቃላችሁ፣ ቤተሰቦች ይሄኛው ቻናል እንግዲህ እኔ ነው ኪዩ ቸኮሌት የሚለው ቻናል ነው። ከሱ ጋራ ከአኑ ጋራ መስራት አቁም ያለውኝ መስራትም አልፈልግም ከዚህ በኋላ በዛኛው ቪዲዮ ላይ ካያችሁት እና በዚህኛው ቻናል ደግሞ እኔን ማግኘት የምትፈልጉ ሰዎች ደህነት ነው ለማረጋገጥ የምትፈልጉ ሰዎች የዚህ ቻናል ቤተሰብ መሆን ትችላላችሁ። እኔንም ማበረታታት ትችላላችሁ። ሁላችሁንም ግን በጣም አመሰግናለሁ። ከጎኒ ለነበራችሁት በሙሉ ሁላችሁንም በጣም አመሰግናለሁ። እንግዲህ ነገ ደግሞ የዲኤንኤ ውጤት አለ። እግዚአብሔር ይመስገን፣ ነገ የዲኤንኤ ውጤት ላይ እንገናኛለን ብዬ አስባለሁኝ። እንግዲህ የዲኤንኤ ውጤት ላይ እንደውም አላሳፍራችሁ፣ እርግጠኛ ነኝ። ሁላችሁንም አመሰግናለሁ። ነገ በደንብ እንገናኛለን። እስከዛ ሰላሙ ነው።